አንድነትና አብሮነትን የሚያጠናክር የኢፍጣር ፕሮግራም በኮምቦልቻ ከተማ ተካሄደ። ፕሮግራሙን ያዘጋጁት የፍድሪ ገቢዎች ሚኒስቴር ኮምቦልቻ ቅርንጫፍ ጽሕፈት ቤት ከኮምቦልቻ ከተማ አስተዳደር ጋር በመተባበር ነው። አበሻን ላይ የኢፌዴሪ ገቢዎች ሚኒስቴር ኮምቦልቻ ቅርንጫፍ ጽሕፈት ቤት ኮምቦልቻ ከተማ አስተዳደር ጋር በጋራ በመሆን የኢፍጣር ፕሮግራም አካሂዷል። በኢፍጣር ፕሮግራሙ ላይ የእስልምናና የክርስትና እምነት ተከታዮች በጋራ ታድመዋል። ፕሮግራሙ ያለውን አንድነታችንና አብሮነታችንን የበለጠ ለማጠናከር ፋይዳው የጎላ ነው ብለዋል። ያው ረመዷን የጾም ወር የመተሳሰብ አብሮ የማፍጠር አብሮ የማሳለፍ ጊዜ እንደመሆኑ መጠን ማህበራዊ ሴታችንን የበለጠ ያጎለብትና እንደዚህ አይነት ክንዋኔዎች በብዙ ቁጥር ማህበረሰባችን ያለው የእርስ በርስ ግንኙነት የመተሳሰቡ የመጠያየቁ ከሌ ምን በልቷል ምን ጠጥቷል የሚለውን ነገር የመዘያየሩ ልማዳችን እየዳበረና እየካበተ ይመጣል። ፋይዳው የጎላ ነው። እዚህ መተን እኛም አሁን እዚህ መተን ማፍጠራችን ሙስሊም ወንድሞቻችን ክርስቲያን ወገኖች በአንድ ላይ አንድ እንደሆነን የሚያሳይ ማሳያ ነው። ኮምቦልቻ ከተማ አስተዳደር እስልምና ጉዳዮች ምክር ቤት ፕሬዚዳንት ሼህ አህመድ አወል ከረመዳን ወር ትሩፋቶች አንዱ ፍቅርን ማጠናከር ነው መገለጫውም መሰል ዝግጅቶች ናቸው ብለዋል። ወሎ የምትባለው አካባቢ የትኛውን ቦታ ያለ ማህበረሰብ የሚቀናበት ወሎየም ብንመስል ብሎ የሚመኘን አለም ሲሰለጥን ወሎየ ይመስላል የሚባል ስልጣኔ ምልክቱ፣ መገለጫው ይሄ ነው። የተለያየ የሀይማኖት ተከታይ አንድ ላይ ማፍጠር፣ አንድ ላይ መስራት፣ አንድ ላይ ሀሳብ መለዋወጥ፣ ይሄ አሁን ላይ ሙበሽራት ነው። ደስ የሚል ነገር እያየን ያለ ነው። የበለጠ ወደ እሴታችንን እያጎላ ነው፣ እያሰፋ ነው፣ እያጠነከር ነው መሄዳችን የበለጠ በጣም ይሁን ይቀጥል የሚያስብል ነው። የፌዴሪ ገቢዎች ሚኒስቴር ኮምቦልቻ ቅርንጫፍ ጽፈት ቤት ምክትል ስራ አስኪያጅ አቶ መሐመድ አስራር ተቋሙ የማህበረሰቡን አንድነትና እድገት ለማጠናከር ከሚሰራቸው ማህበራዊ አገልግሎቶች አንዱ የኢፍጣር ፕሮግራም መሆኑን ገልጸዋል። እንግዲህ በዋናነት የኢፍጣር ፕሮግራሙ አላማው በህዝቦች መካከል አንድነትን መፍጠር፣ አጋርነትን መፍጠር እንደ ተቋም ደግሞ እኛ ከማህበረሰቡ ጋር አንድ ላይ እንደዚህ አይነት ዝግጅት ስናደርግ ከማህበረሰቡ ጎን መሆናችንን አጋርነታችንን ለማሳየት በዋናነት ያለመ ፕሮግራም ነው ማለት ነው እና ይህም ከተማ አስተዳደሩ ጋር ይህም ፕሮግራም በጋራ ስናዘጋጅ መሰረት ያደረግ ነው። ተቋሙም እዚህ ማህበረሰብ ጋር አብሮ የሚሰራ ተቋም እንደመሆኑ መጠን የህብረተሰቡ የራሱ ተቋም ነው። ስለዚህ ይሄን የጋራ አንድነቱን ለመፍጠር ታሳቢ ማድረግ የተዘጋጀ ፕሮግራም ነው ማለት ነው። የማህበረሰቡን አንድነት የሚያጠናክሩ ጉዳዮች ላይ ከሰራን ሰላማችንን ማስጠበቅና እድገታችንን ማፋጠን እንችላለን ያሉት የኮምቦልቻ ከተማ አስተዳደር ከንቲባ አቶ መሐመድ አሚን የሱፍ፣ መሰል ዝግጅቶች ተጠናክረው ሊቀጥሉ ይገባል ብለዋል። እንደዚህ አይነት ነገሮችን ዋናው ነገር ወንድማማችነትን የበለጠ የሚያሳድግ እንደዚህ አይነት ዝግጅቶች እርስ በርስ እንድንተዋወቅ፣ ሃይማኖታዊ፣ ባህላዊ የሆኑ ሁነቶችን በማዘጋጀት አገራችን በጥሩ ምሳሌ የምትታወቅበት ነው። ኢትዮጵያ ሀገራችን አሁን የያዘችው የእድገት ጎዳና ለሁላችንም የምትመች ሀገር እንድትሆን እየተሰራ ነው። በብሔር ልዩነት ሳይኖር፣ በሃይማኖት ልዩነት ሳይኖር እርስ በርስ በመደጋገፍ በመዋደድ አገራችን ሰፊ ናት፣ ሀብታም ናት፣ ለሁላችንም የሚበቃ አቅም አለን። ይሄንን ተጠቅመን ሁሉም በእምነቱ የራሱ እምነት ይኖራል። በጋራ ደግሞ አገሩም በማልማት አገራችን የበለጸገች እንድትሆን በባህሉም በሃይማኖቱም በሌሎችም የልማት ስራዎች እንደዚህ በጋራ ተባብረን ከሰራን በአጭር ጊዜ ከድህነት የምንወጣበት ይሆናል።